ክቡራትና ክቡራን ባሳለፈነው ዓመት በማኅበራዊ በማህበራዊ ዘርፍ በርካታ ውጤታማ ተግባራት ተመዝግበዋል። በትውልዶች ውስጥ የሚስተዋለው የእሴት መሸርሸር ዋነኛ መነሻው የትምህርት ጥራት ችግር እንደሆነ መንግሥት ያምናል። ይህንን ሳንካ ለመቅረፍ ባለፈው ዓመት በትምህርት ጥራት ላይ ልዩ ትኩረት ተሰጥቷል። መንግሥት የትምህርትና ስልጠና ፖሊሲ ቀርጾ ተግባራዊም አድርጓል። ትምህርት ለትውልድ በሚል መሪ ቃል ማህበረሰቡን በማንቀሳቀስ የትምህርት ተደራሽነትን የማረጋገጥ ሥራ ተሰርቷል። ዝቅተኛ ገቢ ያላቸውን ተማሪዎች በትምህርት ቤት ምገባ ፕሮግራም ከትምህርት ገበታ እንዳይቀሩ አድርጓል። ይህ ጉልህ ተግባር በዓለም አቀፍ ተቋማት ጭምር እውቅና የተሰጠው ነው። መንግስት በጤናው ዘርፍ ባለፉት ዓመታት የተመዘገቡትን ስኬቶች መነሻ በማድረግ ክፍተቶቹን የመሙላት ሥራ ሰርቷል። በሽታን ከመከላከል ባለፈ አክሞ በማዳን ላይ ልዩ ትኩረት አድርጓል። መሠረታዊ የጤና አገልግሎት ከመስጠት ባሻገር የሕክምና መሣሪያዎችና መድኃኒቶችን በአገር ውስጥ በማምረት ከፍተኛ ውጤት ተገኝቷል። መንግስት በሚያከናውናቸው ተግባራት ሁሉ ዋና መገለጫው አካታችነት ነው። ህጻናት፣ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ አረጋውያን እንዲሁም የአገር ባለውለታዎችን ታሳቢ በመደረጉ ተሳትፏቸውና ሁለንትና ያቅማቸውን ለማሳደግ ጥረት ተደርጓል። ሴቶችና ወጣቶችን ወደ አመራርነት በማምጣት ውሳኔ የሰጪነታቸው እንዲጨምር ተደርጓል። ተጋላጭ የሆኑ ሴቶች በንጋዋ የሴቶች ማገገሚያ እና የክህሎት ማዕከል በማሰልጠን ተሳትፏቸው እንዲጨምር ተደርጓል። የወጣቶችን ክህሎት በማጎልበት የሀገር ውስጥና የውጭ ስራ ዕድሎች ተጠቃሚ ለማድረግ ተችሏል። የወጣቶችን አእምሯዊና አካላዊ እድገትን ለማዳበር የሚያስችሉ የስፖርት ማዘውተሪያ ማዕከላት በብዛት ተገንብተዋል። ለአካል ጉዳተኞች ከተሰጡት በርካታ ድጋፎች መካከል ዘመናዊ የአይነ ስውራን ትምህርት ቤቶች ተገንብተው አገልግሎት እንዲሰጡ መደረጉ አንደኛው አብነት ነው። መንግስት ለመጪው ትውልድ ሰፊ ትኩረት የሚሰጥ ሲሆን በተለይም በህፃናት እድገትና ትምህርት ላይ ትኩረት ሰጥቶ በመስራት ላይ ይገኛል። ክቡራትና ክቡራን፣ የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። በዚህ መነሻነትም የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደርጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። አገራችን በድንበር ተሻጋሪ ሀብቶቿ ፍትሐዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ይገኛል። እስካሁን በተደረጉ ጥረቶች ሶስት ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው የታላቁ ህዳሴ ግድብ ፕሮጀክት አጋጥመውት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። ሁለተኛው አስተማማኝና ዘላቂነት ያለው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 በሀገራቸው የልማት ግንባታ ይሳተፉ ዘንድ ጥረቶች ተደርገዋል። ውድ ኢትዮጵያውያን፣ ኢትዮጵያ ሀገራችን ቁልፍ የታሪክ ምዕራፍ ላይ ትገኛለች። ዛሬ የምናከናውናቸው ተግባራት የሀገራችንን የቀጣይ ዘመን እጣ ፈንታ ይወስናሉ። አሁን ያለንበትን ጊዜ በተገቢው ልኬታና ወቅቱ በሚጠይቀው ብልሃት መጠቀም መቻላችን መጻዊው ዘመናችን አስተማማኝና በታሪክ የሚዘከር እንደሚያደርገው እሙን ነው። መንግስት ይህንን ሲል በሁለት አበይት ምክንያቶች ነው። አንደኛው አገራችን አጋጥሟት የነበረውን የህልውና አደጋና በርካታ ፈተናዎችን ተሻግራ ጠንካራ አገራዊ አቅም ገንብታለች ብሎ ስለሚያምን ይህ አዲስ አቅም ኢኮኖሚያችንና የፖለቲካ ባህላችንን እየቀየረ እንደሆነ መገንዘብ ይቻላል። ዋና አብነቶቹም አለመግባባቶችም በሰላማዊ መንገድ የመፍታት ልምምድ መጀመራችን፣ ለሀገራዊ መግባባት መደላለል የሚሆን የምክክር መድረክ መፍጠራችን፣ የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን፣ የአረንጓዴ አሻራ ትልማችን ማስፋፋታችን እንዲሁም ሁለንተናዊ ኢኮኖሚ ማሻሻዎችን መተግበራችን በጉልህ የሚጠቀሱ ናቸው። ከዚህ ጎን ለጎን የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት አገራትን የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ አንድ ሺህ ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። ሁለተኛው አገራችን ወሳኝ የታሪክ ምዕራፍ ላይ ትገኛለች የምንልበት ምክንያት ዓለም ባለየለት ቁልፍ ሽግግር ውስጥ በመገኘቱ ነው። ሽግግሩ እድልም ፈተናም ያለው ሲሆን ከሽግግሩ ተጠቃሚ ለመሆን የሚያስችለን አቅም በመፍጠር ላይ እንገኛለን። ባለፉት ዓመታት ከዓለም ተጨባጭ ሁኔታ ጋር የሚጣጣምና ራእይና ዓላማ ሰንቀን በመንቀሳቀሳችን ሊደርስብን የሚችለውን ጫና ተቋቁመን አገራዊ ጥቅማችንን ለማስጠበቅ ጥረት አድርገናል። ይህንን እድል በአግባቡ ከተጠቀምንበት በዓለም አቀፍ የጂኦ ፖለቲካና የጂኦ ኢኮኖሚ ሽግግር ውስጥ ብሩህ ተስፋን የምታሳይና አራያ የምትሆን አገር ለመገንባት እንችላለን። ይህንኑ ለመከወን የሚያስችሉ ጽኑ አቋም አቅምና ልምምድም አዳብረናል።